የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። ያለነው ኢዲኤፍ ውስጥ ነው። ይህ የዳንስ ፊትነስ ማሰልጠኛ ነው። ቶሚ ፕላስ አለ። ለቶሚ ፕላስ መጀመሪያ ቶሚያችን ከአሁን በፊት የኔ እንግዳ በነበረበት ሰዓት ለመቄዶኒያ መቶ ሺህ ብር እሰጣለሁ፣ ግን ማድረግ ያለብህ አንድ ነገር አለ አለኝ። ምናልባት እስኪ ላስታውሳችሁ። ትሞክረዋለህ ቻሌንጅ ላድርግህ ወይ መቶ ሺህ ብር ወይ ደግሞ አይስ እኛ ጋር ትመጣና አይሱን ትሞክራለህ። ለሁለት ደቂቃ መቆየት ከቻለ ሰይፉ ማለት ነው፣ በደንብ አይስ ባዝ ውስጥ ገብቶ መቆየት ከቻለ ኢትዮራንስ ፊትነስ መቶ ሺህ ብር ይቀጣል። እሱ ደግሞ ከተሸነፈ፣ ካልቆየ ደግሞ መቶ ሺህ ብር ይቀጣል። የመጣሁትም ለዛ ነው። ምንድን ነው ቶሚ እስኪ ሟች ከመሞት በፊት ምን ይመስል ነበር የሚለውን እስኪ አንዴ ቪዲዮ ላይ ይትና ዛሬ እንግዲህ በበረዶ ትቀቀላለህ በረዶ ሲበዛ ይጠብሳል ይባላል በጣም ነው የሚያቃጥለው ይጠዘጥዛል ምናምን ሳምታይምስ ብርድ ሲሆን እኮ ከአቅም በላይ ሲሆን እኮ ፋንክሽን ማድረግ አይችልም ሰውነት እና ብዙ ጊዜ በረዶ መስልቲር ላለበት ሰው ወይም ደግሞ ቶሎ ሪከቨር ማድረግ ለሚፈልግ ሰው እንዲሁም ደግሞ ኢንፍላሜሽን ላለበት ሲያብጥ ምናምን በረዶ አድርጉበት ምናምን ወለምታ ሲኖር በረዶ አድርጉበት ምናምን መቶ ሺህ ብሩን ለመቄዶንያ መስጠት አልፈለግክም ይሄ ሁሉ በረዶ ታዲያ ምንድን ነው እሺ ትንሽ ነች ሴፍሻ እንደ ጆክ ማድረግ ትችላለህ ትንሽ ነች እሱ የጠበቀው አንድ ብቻ ነበር አይ ስማ አሁን የገባኝ ነገር በቃ ተውት፣ እንመለስ። ለምን መሰለህ እኮ መስጠት የፈለቀ ይሄ ሁሉ ሊገባ እናዚ ውስጥ ለምገባ ብር ነው መቶ ሺህ ብር እኮ ነው የማወጣው። ስለዚህ ስትራግል አድርገህ ማግኘት አለብህ። ጥያቄ አንድ፣ አሁን ይሄ እዛ ውስጥ ሆኖ ነው የምገባው እና እሺ እንደዛ ከሆነ ምንም የጤና ችግር አያመጣብኝም? ምንም አይነት የጤና እንዲያውም ኢንፍላሜሽን ካለብህ፣ የተለያዩ ችግሮች ካለብህ፣ ሚኒቲ ሲስተም ሎ ከሆነ በደንብ ሳፖርት ያደርጋል ስለዚህ ዛሬ እኔም ላስታይም ቃል ገብቼ ነበር። ከኔ ጋር አብረን እንገባለን ብዬ ነበር። ግን ደግሞ አንድ በጣም ከምንወዳቸው ጓደኞቼ መካከል ኢዲኤፍ ሜምበር ነው። ሰርፕራይዝ ላረግ ፈልጌ ነው። ስለዚህ ከእሱ ጋር ነው የምትገቡት። እዚህ ከሚሰሩት ውስጥ እስቲ ገምት። ማን ሆን ብል ታስባለች? ኢዲኤፍማ ከሚሰሩት ማለት በጣም ወደ ወዳጄ በእውቀቱ ስዩም ይመጣ ይሆን? በእውቀቱ ስዩም ሲሰራ ስላየሁ ነው። እዚህ አይደለም፣ አይደለም። ሌላ ገምት እስኪ። ሌላ ኢዴፍ የሚሰራ አንተ ጋር የሚሰራ ሴቶች ናቸው። በቃ ችግር የለውም። እኔ ዛሬ የመጀመሪያ ጊዜ። ዝግጁ ነህ በበረዶ ለመዘፍዘፍ? እንደዛ ብላችሁ አይደል የሚጠራችሁ፣ ኛ ዛሬ እንግዲህ እስኪ ሰይፍና አንተ ከባድ ኮምፒቲሽን ይኖርባል ተብለን ተጠርተናል። እርዳታ ነው የተጠየቅከው አሁን የተፈለግከው እኛን ለማገዝ ነው። እንደነገሬን ከሆነ መቶ ሺህ ብር ለመቅዶኒያ የሚያግዘው በበረዶ ስንዘፈዘፍ ነው መጠየቅ መፈለገው። ግን ዘብዛፊውማ እሱ ነው። እኔ ከፋዩም እኔ ነኝ ዘብዛፊውም እኔ ነኝ። ከአሁን በፊት በበረዶ ተዘብዝፈ ታውቃለሁ? ከዚህ በፊት አንዴ ገብተናል ስማ ስማ የሚገርመኝ ነገር ማለት ሰይፉ ይመጣል እና እንዘጋጀት ማለት ለእግዚአብሔር አይደለም እኔ አስራ ስምንት ደቂቃ ቆየሁ አንተ ለሁለተኛ ጊዜ ነው ለመጀመሪያ ጊዜ ነው ያው ለመጀመሪያ ጊዜ ብለን እናስበው ያው እንግዲህ ዛሬ አንድ ላይ ነው የምንገባው ለመቅዶኒያ እኔም አብርሽም የማንሆነው ነገር የለም ሀሳብ ምንድን ነው ገባ ወጣ ነው አይደለም እኔ ከኢዲኤፍቲም ጋር ተነጋግረን መቶ ሺህ ብር ከከፈልኩኝ አይቀር እዛ ውስጡ ሆናችሁ ያዘጋጀላችሁ ጥያቄ አለ። ያንን ጥያቄ ከመለሳችሁ ብቻ ነው መቶ ሺህ ብር የሚከፍለው። ስለዚህ ውስጡ ናችሁ፣ ምንም አትሉም፣ ትመልሳላችሁ? አስር ጥያቄ ነው ያለው። ይሄው በአንድ ጥያቄ አስር ሺህ ብር ማለት ነው። ይስ ይሄ ነገር ቢቀርስ ነገር ሰው ተናግራቸዋል። መግባት አለብኝ ብለህ ቃል ገብተሃል ቃል ስለገባህ መግባት አለብህ ካሉ ነገር ቃልን እያጠፍክ ነው ማለት ነው። እንግዲህ የስንብት ቃል እንችላለን። እስኪ ሳሟን። እስኪ ቪዲዮ ሪኮርድ አድርጉት። የምትናዘዘው ነገር ካለ ለቤተሰብ የምታደርሰው ነገር ካለ እንግዲህ እኔ ምናልባት ቶንስ ላይ ያስቸግረኛልና ይሄ ነገር ቶንስ ላይ ያመጣብኝ ይሆን፣ መጨረሻ ላይ ከወጣም በኋላ መናገር ካልቻልኩኝ እንደምወዳችሁ ለመናገር ነው። አመሰግናል። እኔ እሳት እንጂ በረዶ እንዲፈር ይቻላቀም። እዚህ ጋር እሳት አለ፣ እዚህ ጋር ደግሞ በረዶ አለ። ሁለቱም ነው ግን እንዴት ነው ነገሩ? አይደለም ሳውና ውስጥ ገብተን ከአይስባዝ በኋላ እኮ ሲውል ብንገባ እራሱ አይሞቅም። ሰባ ኬጂ ነው ያዘጋጀሁላቸው። ሰባ ኬጂ በረዶ ሰባ ኪሎ በረዶ ነው ያዘጋጁት። ሰይፉ ሲያለቅስ ማየት ይፈልጋሉ። አይ ነው በጣም በስራ ሲደክም ውሎ ነው የመጣው፣ ግን ደግሞ እናንተ ማዝናናት እንዲችል ሲያለቅስ ማየት ይፈልጋሉ። ኑ አብረን እንጨምረው። ኑ ና አግዘኝ መቶ ሽብሩንም አይበላው። በብዙ ታዩታላችሁ እንት እንደሚያለቅስ ብዙ እናለቅሳለን። ካሁን በኋላ ስንናገር ሰዎች እያሞቁ ነው የሚሰሙት ንግግራችንን። ጨዋታችን ራሱ እያስፈራኝ ነው፣ ሆነ ምላሳችን ምናምን ላግ የሚያደርግ ይልቅ አሁን ይሄ ውስጥ ያለው ሙቀት ሳይወጣ ቶሎ መዘብዘብ። እሺ፣ እሱ ጥሩ አሰብነው። እንደ በረዶ ድቅቅ እንዳንልግን። ኖ ሪል ስቴት ለእርስዎ አንድ ጥያቄ አለው። በሪል ስቴት ላይ አሁን ትልቁ ጉዳይ ምን ይመስሎታል? ባል አንድ ባለሶስት ሁለት ሶስት መኝታ ወይም ቅናሽ አይደለም፣ የቀሪ ህይወቶ ማረፊያ ያለ ሀሳብና ያለ ጭንቀት ቤቱን ያስረክቡኛል አያስረክቡኝም ሳይሉ እምነቱ ትንጥለው በጥቂት ጊዜ ቤቱን የሚያስረክቦት ቤት አልሚ አለ ወይ ነው። እኛ በ11 አመታት ውስጥ ከ32 በላይ ፕሮጀክቶች፣ ከ9000 በላይ ቤቶች አጠናቀን አስረክበናል። እኛ የምንሸጠው ቤት አይደለም ታማኝነትን እንጂ። ሁሉም ያውቁናል እናም ያምኑናል። ያልተገነባ አንሸጥ። የሆኑት ሁሉ ሊሆኑ እንደሚችሉ ቀድሞ ማወቅ ቢቻል ህይወት አስቀያሚ ነበር አደለም? በእኔ ምክንያት ነው የሁሉ ነገር የሆንከው። እሺ አሁን መኪናዋ ልሄድ ብትልስ? በጣ ውራጅልኝ። እሺ በቃ

በደል አንዳንዴ ላይ ናቸው ወይ ለጆሮቸው የማይጠም ነገር አቅርቤ አውቃለሁ። በደል ነው።

የሚያሳዝን በጣም የሚያስቀኝ ነገር በጣም የሚያስቀኝ ነው። በጣም የሚያሳዝነኝ ደግሞ አንዳንዴ ቲክቶክ ላይ ከሁሉም የሃይማኖት ጎራ በቃ የሆነ ነገር ሲወራወሩ በራሳቸው እውነት መኖር ሲቻል የእኔ ልክ፣ የእኔ ልክ። እሱ ብዙ አይመቸኝም እና ብዙ እናድዳለሁ። ስንት ምንሰራው ነገር እያለ የሚያፋቅረን ብዙ ነገር እያለ ለምን በልዩነታችን ለብቻ የሚያስቃ

በጣም ነው የምናመሰግነው። አምኛለሁ ተረትቻለሁ። የገባኝ ነገር ምንድን ነው፣ ለመቄዶንያ ምንም ነገር ቢሆን እንደምትከፍል አይቻለሁ። ትንሽ ያው ኢንደራ ጋንዲ ልመስል ይችላለሁ፣ ሰይፉ ነኝ። ትንሽ ያው ብርዱ ነው። በዚህ ቻሌንጅ የገባኝ ነገር ቢኖር ይሄ ሰው የተነቀሳቸው ነገሮች ያስፈራራል። የሚገርም ነገር ሳውና ውስጥ ሆናችሁ። ትክክል ትክክል ትክክል። ምክንያቱ ምንድን ነው ብናቀው ደስ ይለኛል። እና አንድም እያየሁት ስለሱ ሳስብ ነው በረዶን የቻልኩት። ምንድን ነው? በዚህ በኩል ክላሽን ኮቭ። ምን እንግዲህ የነቀሳት ስራ አመጣት ምናምን ብዬ አልጀምርም። ምንም የለም። በጣም ደስ ያለኝ ነገር ነው የተነቀስኩት። እኔ የሙዚቃ መሳሪያ ይነቀሳል ብዬ ስጠብቅ የጦር መሳሪያ ይነቀሳል። እኔ የሙዚቃ መሳሪያ ነው አሁን እንደ እግዚአብሔር ፈቃድ ወደፊት የሰላም ሚኒስትር የመሆን እድል ቢኖርህ እሱ እኮ ክላሽን ኮቭ ተነቅሷል እንዴት ይሆናል የሚል ጥያቄ ቢነሳብህ እንትን ጨምርባታለሁ እቺ አይደስ ላ ለመቅዶኒያ ማንሆነ ነገር የለም። እንግዲህ በነገራችን ላይ ይህ የሰይፉ በኢቢኤስ ፕሮግራም በኢቢኤስ እየተላለፈ ራሱ ወደ ሰይፉ ኦን ኢቢኤስ ወይም ደግሞ ወደ ሰይፉ ሾው ብትሄዱ ለመቅዶኒያ ገቢ እያሰባሰብን ነው። እግዚአብሔር የተመሰገነ ይሁን። ወደ አንድ ቢሊየን ብር እየተጠጋን ነው፣ በእናንተ ልግስና። በዚህ በረዶ ውስጥ እየተዘፈዘፍን እንዴ! አንድ ቢሊየን አምስት? አይደለም ከዛ በላይ ሳይሰራም ታዲያስ ጥፋ እናደረገ አዎ፣ ጥፍ ይሆናል። ምንም ችግር የለም። ያው ቻሌንጁን ተቀብዬ እዚሁ ኢዲኤፍ ድረስ መጣሁ። እናም እንደምትመለከቱት ከባባድ አስር ጥያቄዎች ምን እንደ ቃዥው ሁሉ ከእናንተ ጋር ነው የማየው። የገባኝ ነገር ምን መሰላችሁ፣ ይሄ ሰው እንግዲህ ማህበራዊ ሚዲያ ላይ ነው ያለው። ልብስ እንኳን ማውለቅ አልቻለም። በሬዲዮስ መዘፍዘፍ አልቻለም። በየደቂቃው ነው ስልኩ የሚጠራ። በአብዛኛው ደግሞ አንስቶች ናቸው። ምንድን ነው ለስራ ጉዳይ ነው። እየጠረጠርከኝ? ባለ በነገራችን ላይ ኢዲኤፍ መታችሁ፣ በእንቅስቃሴ ሰውነታችሁን ማስተካከል ትችላላችሁ። ብዙ ሰዎች አይቻለሁ። ለምሳሌ ከአራት ኪሎ የመጣችው ልጅ ሀያ ኪሎን የቀነሰችው፣ ከስድስት ኪሎ የመጣችው ልጅ ወደ ሰላሳ ሁለት ኪሎን የቀነሰችው። ምንም የማይጠፋ ነገር የለም፣ የማይወገድ ነገር የለም፣ የማይቃጠል አይነት ፋት የለም። ሁላችሁም ከመጣችሁ ሸንቀጥ ብላችሁ ትመለሳላችሁ። በቅርቡ በአዳዲስ ስራዎች ጠብቁኝ እያለ ነው ይህም ሰው። ትክክል። በምን በምን እንጠብቅ? ያው ከዚህ በፊትም ተናግሬያለሁ ብዙ አይነት ኮንተንቶች አሉ አዳዲስ ኮንተንቶች ብዙ አይነት በአይነታቸው ለየት ለየት ያሉ ኮንተንቶች ተሰርተው ኦልሬዲ ተዘጋጅተው ይጠብቃሉ። ሰው እንግዲህ ሪሊዝ ዴት ነው የሚጠብቀው። ሁላችሁም ጠብቁኝ ወደ ዋናው ስቱዲዮ ልመለስ ነው። ከዚህ በኋላ የሚቀርበው ፕሮግራም ቢቀዘቀዝባችሁ ብዙ እንዳይገርማችሁ። ቀረፊል ምንፌል ነው። እንትን አልተሰማህም? በሪፍሽመንት ላይ ጠጣ እስኪ ጣለው። እንዲያውም የታለ ብራ፣ ከዛ ጦቻ እንደዚህ አርግላቸው፣ አሳያቸው ይሁል ይኸውልህ፣ መጥጫው ከአንድ ደቂቃ በኋላ መቆየት አልችልም። ስለዚህ ቶሎ ጨርሱ። ቁረጥ ቁረጥ፣ ግባግባ። ለማንኛውም ደስ የሚል ጊዜ ነበረን። ሁላችሁ በጥሩ ጊዜ ነው የምንመኘው። ያው እንግዲህ ቻሌንጁ ተቀብለን ለመቄዶንያ መቶ ሺ ብር አስገብተናል። አረስ ስለዘይ ብዣ እንግዲህ ከሳምንት ከሳምንት ልዩ የመዝናኛ ዝግጅቱ ይቀጥላል። በእናንተ ልግስና፣ በእናንተ ደግነት እግዚአብሔር እናንተ ላይ አድሮ የሚሰጠንን ገንዘብ ለአረጋውያኑ፣ ለአእምሮ ሕሙማኑ እያደረግን ኑሯቸውን እንዲመቻቸው እናደርጋለን። ፈጣሪ ኢትዮጵያንና ሕዝቧን ይባርክ። ወደ ዋናው ስቱዲዮ